ቃሉን እናገራለው የሚበር ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። የምታስቡትን ያስባችሁትን በጎ ነገር ሁሉ እግዚአብሔር ይፈጽምላችሁ፣ ያላሰባችሁትን በጎ ነገር ሁሉ እግዚአብሔር ይስጣችሁ። ልጅ ያላችሁ ልጆቻችሁን ያሳድግላችሁ። ልጅ አብጣችሁ የልጅ ያለ የምትሉ ሰዎች ካላችሁ እግዚአብሔር ሐሳባችሁን ምኞታችሁን ይፈጽምላችሁ። ትዳር ያላችሁ ትዳራችሁን ይባርክላችሁ። ትዳር የሌላችሁ ወደፊት ወደ ትዳሩ ዓለም መግባት የምትፈልጉም እግዚአብሔር ሐሳባችሁን ይሙላላችሁ። በቅድስና በንጽህና ሆናችሁ እግዚአብሔርን እያገለገላችሁ ያላችሁ ወደኋላ ሳትመለሱ በእንደዚሁ ያለ የቅድስና አገልግሎት ፈጣሪን ደስ አሰኝታችሁ ዘላለማዊ መንግስቱን እንድትወርሱ የእግዚአብሔር አምላካችን ቅዱስ ፈቃድ ይደረግልን። ይህንን እጃችሁን እግዚአብሔር ይባርክላችሁ። የበረከት እጅ ይሁንላችሁ። አጣችሁ የምትለምኑበት ሳይሆን ተርፏችሁ ለሌላ ሁሉ የምትሰጡበት እጅ ያድርጋችሁ። የምትሰሩበት ስራ ሁሉ የተባረከ ይሁን። የነካችሁት ሁሉ የተባረከ ይሁን። እግዚአብሔር ሁላችንንም በቤት ውስጥ ከመጨረሻ ድረስ ያቆየን። በዚህ በቅድስናው ስፍራ እንደተሰበሰብን በላይ በደረሰው በመንግስቱ ውስጥ አምላካችን እግዚአብሔር ሁላችንን ይሰብስበን። ከዛሬ ለዛሬ አመት በሰላምና በፍቅር በጤና ጠብቆ ያድርሰን። ከእመቤታችን ከቅድስት ድንግል ማርያም ረዴቷን በረከቷ ለሁላችንም ያድለን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ ለሆነ እንዲሁም በመድረቱ የእለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና።

ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረት እንደምኝልን ኃጢአታችንን የሚያስተሰርይ የሆነ ዘና የፍቅር ባለቤት የሰላም ንጉስ ሰላማዊ ኢየሱስ ክርስቶስ ሆይ በሰላም ወደ ቤታችን እንገባ ዘንድ በቃን አድርገን። አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን አድን እስከ ዘላለሙም ጠብቃቸው ከፍ ከፍ ማድርጋቸው በአንድ ልጅ በጌታችን በአምላካችን በመድኃኒታችን

ለዘይታ ንጹሃን ቅድስተ ቅዱሳን ስለምትሆን ከዓለም ሁሉ ስለመረጣት ስለነዘት ቅድስት እናቱ ስለ እናታችን ስለ እግዝእትነ ማርያም ብሎ እንዲምረን በእንተ እግዝእትነ ማርያም መሐረነ ክርስቶስ ንበል። ባህሊዮ በገቢር በስተት